ያለንበት ይሄ የቅዱስ ያሬድን ገዳምና አሁን ደግሞ ከበስተኋላ አባታችን እንደነገሩን የነብዩ ኤልያስ ገዳም ያለበት ቦታ ነው። የሚያምር ቦታ ነው። ቅዱስ ያሬድ እንግዲህ ባይታውያን፣ እዚህ ያሉት የተለያየ ቦታ ላይ የመጡ ባይታውያን ቅዱሳን አባቶቻችን። ይህ ቅዱስ ያሬድ በየቀኑ ጎንደርን እዚህ ተራራው ላይ ሆኖ ጎንደርን በየቀኑ ይባርካ ነው። ይህ ገዳም እጅግ በጣም በብዙ ችግር ያለ ብዙ እርዳታ የሚፈልግ ብዙ እገዛ የሚሻ ገዳም ሆኖ ተመልክተነዋል። ማታ ብርዱን፣ ቀን ፀሐዩን የሚቋቋምበት ልብስ እንኳን እንደቸገራቸው የገዳሙ አባቶች ነግረውናል።

ያለንበት እንግዲህ በኢትዮጵያውያን አነጋገር ውቢቷ ጎንደር እየተባለች የምትጠራ ሀገር ነው ያለ ነው። አሁን ያለንበት ይሄ የቅዱስ ያሬድን ገዳም እና አሁን ደግሞ ከበስተኋላ አባታችን እንደነገሩን የነቢዩ ኤልያስ ገዳም ያለበት ቦታ ነው። የሚያምር ቦታ ነው። ጎንደር ተወልደናል፣ ኢትዮጵያን ተወልደናል የምትሉ ሁሉ እኔ ኮ ጎንደሬ ነኝ፣ እኔ ኮ እንደዚህ ነኝ ማለት አይደለም። ለሀገራችሁ መልካም ነገር ስታስቡ ስትሰሩ ነው። እናንተ ተረባረባችሁ። ይሄ የተጀመረው የአብነት ትምህርት ቤት ቤተ ክርስቲያኑ በአጠቃላይ የውሃ እጥረት ያላቸው፣ የኤሌክትሪክ ሲስተም በሙሉ የተስተካከለ አይደለም። እንግዲህ ከዚህ ከታች ያለው መንገድ ምንድንም ባለ ወንዝ ያለው ከዚያ ነው እንግዲህ እየተጨለፈ የሚመጣው። የከርሰ ምድር ውሃ ያስፈልገዋል። ወጥቶ ለገዳሙ የሚጠቅም በመላው ዓለም ኢትዮጵያ ተወልደናል ጎንደር ተወልደናል የምትሉ በየቦታ ሁሉ እኔኮ ሀገር የጎንደሬ ነው እኔኮ ተወልደ ጎንደር ነው የሚለው ቋንቋ ይቅርና ለተወለዳችሁባት፣ ለአደጋችሁባት፣ ለተጠመቃችሁባት ሀገር ይህን የአብነት ትምህርት ቤት እንድትረዱ በጎንደር ህዝብ ነው ጥሪያችሁ፣ ላስተላልፈው ይኸውን ደቡብ ጎንደር፣ ሰሜን ጎንደር፣ ማይከላዊ ጎንደር፣ መራብ ጎንደር፣ እኔ ግን በአጠቃላይ ጎንደር ነው። የጎንደር ዋና ከተማ ጎንደር ነው። በአካባቢው የተወለዳችሁ በሙሉ ተረባረባችሁ። በተለይ በውጭ ዓለም በብዛት አላችሁ፣ ይህም መስራት ይችላላችሁ። ለሀገራችሁ መልካም ስም ሰርታችሁ ብትሄዱ የበፊት የነበሩ ነገሥታት ስማቸው እየተጠራ ስለሆነ እናንተ በተቻለ መጠን ይህን ገዳምም ስሩት። የቅዱስ ያሬድን ቤተ ክርስቲያን ይሰራ፣ ይህን የአብነት ትምህርት ቤትም ይገንባ፣ እነሱ በከፈቱት አካውንት ላይ በሀገር ውስጥ ላይ ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ጎንደርን ጎብኟት፣ ተመልከቷት። ወይከውን ከመዕፅ እንተ ትክልት ኀበ ሙሓዘ ማይ የሊቃውንት መናኸሪያ ጎንደር መጥቶ ሳይማር ሊቅ ነኝ ማለት አይቻልምና ዩኒቨርስቲ ስለሆነች ጎንደር። ይህንንም ለእናንተ ለተወለዳችሁበት ሀገር ኩራት ይሰማችኋል። ነገር ግን ይህንን መንገድ እንስራላቸው። የአብነት ትምህርት ቤት ዝም ብሎ በአንዳንድ ኮሳሳ ቦታ ላይ ነው ያሉት። ይኸው የእነሱ ማስተማሪያ ስራ እየተሰራ ነው ያለው። ቅድም አባታችን የተነገ የነቢዩ ኤልያስ የነቢዩ ኤልያስ በጥንት የነበረ ገዳም ከዋልድባም ከተለያየ ከማኅበረ ስላሴ እየመጡ ይጸልዩበትና ሲሰግዱበት ሲያመልኩበት የነበረ ቅዱስ ስፍራ ነው። ይህንን ደግሞ መልሰ የመገንባት የኔና የእናንተ ጭምር ስለሆነ በአጠቃላይ በጎንደር ህዝብ፣ ምዕራቡ ሰሜኑ ተውትና፣ በአጠቃላይ በጎንደር ህዝብ መልእክትን አስተላልፍላችኋለሁ። ጎንደርን እርዱ። ሰው ይሁን የሊቃውንት ሀገር ነው ጎንደር። ተወልጃለሁ አይደለም መወለዳችን ምን ሠራንላት? ለጎንደር ምን አደረግላት? ስለዚህ ለተወለዳችሁባት፣ ላደጋችሁባት፣ ለተጠመቃችሁባት ጎንደርን ለመርዳት በተለይ የዚህ የቅዱስ ያሬድ ቤተክርስቲያንና ገዳምና የዚህ ደግሞ የነቢዩ ኤልያስን ቤተክርስቲያን ይሄ አብነት ትምህርት ቤት እየተገነባ ያለውን ሁሉ እንድትሰሩ በኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መልእክተን አስተላልፋለሁ። ሀገራችሁን እርዱ እርዱ ነው የምለው። መልእክትን አስተላልፋለሁ። አዳምጣለሁ። ይህን በዚህ በኩል ታዩታላችሁ። ያምራል፣ ውብ ነው። ይሄ ደብረ ታቦር ተራራ ነው የሚመስለው። አንድ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ይመስላልና ይህን ለመስራት ሀብታሞች ሙሉ አዲስ አበባ ቁጭ ብላችኋል። ትልልቅ ግንባታ ነው ስትገነቡ የምትሉት የለ ራሳችሁ። ነገ ጥላችሁ ትሄዳላችሁ። የማይዋሽ የማይሰርቅ ግን ለመስራት ጣሩ። እግዚአብሔር ከእናንተ ጋር ይሁን። እነሱ በከፈቱት አካውንት ላይ እነሱ በታች ላይ በሚልኩት በገዳሙ መልእክት ላይ ገብ እንድታደርጉላቸው በእግዚአብሔር ስም ጥሬን አስተላልፋለሁ። እኔን እየተናገርኳቸው ያለሁኝ ማዕከላዊ ጎንደርና በአጠቃላይ የጎንደር ሕዝብ ላይ ወክየን እየተናገርኳቸው ያለሁኝ ይህን ቦታ እርዱት። በእግዚአብሔር ስም መልእክቴን አስተላልፋ ይህ እየተሰራ ያለው ከታች ያለው ቤተ ክርስቲያን እንደገና ደግሞ የቆሎና የአብነት ትምህርት ቤት ጎጆዎች አሉ ነገ በኋላ እየሄድን እናያቸዋለን እንድትረዱሉ መልእክት የማስተላልፈው ስላዳመጣችሁ ያመሰግናለሁ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብፁዕ አባታችን እንግዲህ እንኳን በሰላም መጣችሁ ነው የምንለው ይህ ቦታ እንግዲህ የተቆረቆረው በ2010 ነው በብፁዕ አባታችን አቡነ ኤልሳዕ አማካኝነት ነው ይህ ገዳም የተመሰረተ ይህ ገዳም ገና ሳይመሰረት ከዋልድባና ከማይበረስላሴ ያሉ ቅዱሳን አባቶቻችን እዚህ ቦታ ላይ መጥተው የቅዱስ ያሬድ ጽላት፣ የቅዱስ ያሬድ ታቦት እዚህ ቦታ ላይ እንደሚመሰረት እንደሚቀመጥ ይህ ቦታ የቅዱሳን ቦታ እንደሆነ ይህን ራእይ ነገሩን። በእሱ አማካኝነት በአጭሩ ለመናገር በ2010 የተመሰረተ ማለት ነው። እንግዲህ በአሁኑ ሰዓት ጊዜያችን ለመቆጠብ ያህል በአሁኑ ሰዓት እዚህ ገዳም ላይ ከ80 በላይ መነኮሳትና ከ1000 በላይ የአብነት ተማሪዎች ይገኙበታል ማለት ነው። ይህ ገዳም የሚስተዳደረው ከምዕመናን ከአዲስ አበባ ከተለያየ ቦታ የሚመጡ ምዕመናን አስራት በኩራት በማውጣት ነው የሚስተዳደረው ማለት ነው። ይሄ ገዳም በአሁኑ ሰዓት የራሱ የሆነ የገቢ ምንጭ የለውም። ስለዚህ በአሁኑ ሰዓት እነዚህ የአብነት ተማሪዎች ከዚህ ከጫካው ተነስተው ከተማው ላይ ሄደው ነው እንግዲህ በእንተ ስማ ለማርያም ብለው ለምነው የሚስተዳደሩት ማለት ነው። በአሁኑ ሰዓት እነዚህ መናኞች እንግዲህ የቀለብ ችግር የአልባሳት ችግር የመጠለያ ችግር የመብራት የውሃ ችግር ነው ያለው። የሚገርማችሁ ከዚሁ ከቦቲ ነው ከከተማ ቦቲ ጭነን ነው በሁለት ሺ ብር እየገዛ እነዚህ ቦታ ላይ የሚስተዳደሩት ማለት ነው መናንያን መነኮሳቱ ደናል ምንድን ነው እዚህ አካባቢ ላሉት ገዳማት ጎንደር ዙሪያ ላሉት ገዳማት ይህ ገዳም መቀመጫ መጠለያ ወይም ደግሞ እዚህ ቦታ ላይ መጥተው ሱባኤ የሚይዙበት እዚህ ቦታ ላይ መጥተው ማረፊያ እንዲሆናቸው የሚል ገዳሙ ይህን ፕሮጀክት ቀርጾ እዚህ ቦታ ላይ እየሰራ ያለን ማለት ነው። በዚህን ሰዓት እንግዲህ ኢትዮጵያ ውስጥ ያላችሁ፣ ከሀገር ውጭም ያላችሁ ምእመናን እዚህ ቦታ ላይ መጥታችሁ ሱባኤ እንድትይዙ እነዚህ መናንያን መነኮሳትን እንድታጽናኑ የአብነት ተማሪዎችን በአሁኑ ሰዓት እንግዲህ በልመና በዚህ ሰዓት የአብነት ትምህርቱን ለማስተካከል በጣም ከባድ ነው። ለምነው ለመማር በጣም አስቸጋሪ ነው እና ስለዚህ እዚህ ቦታ ላይ መጥታችሁ የአብነት ተማሪዎች በቀለብ ጉዳይ እንድታግዟቸው ነው። ሁለተኛው ትልቁ ነገር ደግሞ በዚህ ቦታ ላይ አስቸጋሪውን ነገር እነዚህ የውሃ ውሃ ውሃ በጣም ከባድ ነው። ቀለብ ከባድ ነው። እነዚህ ሁለቱ ነገር መጠለያ፣ ሶስቱ ነገሮች በጣም አስፈላጊ ስለሆኑ እዚህ ቦታ ላይ መጥታችሁ ምእመናኖች ይህን ገዳም እንድታግዙ ለማለት ነው እንግዲህ እንደምታዩት ጫካው በጣም ሁለት መቶ ሁለት ሄክታር ነው። የቦታ የቦታው ስፋት ማለት ነው። የቦታው ስፋት እንደምታዩት በጣም ሰፊ ነው። እዚህ ቦታ ላይ የምታዩት ይህ ተራራው የምታዩት ኤልያስ ገዳም በድሩሽ ሰዓት የጠፋ ገዳም ነው። ባድመው አለ። እዚህ ቦታ ላይ ይህንን ገዳም መልሰን ለማቋቋም ዝግጅት ላይ ነው ያለነው እዚህ ቦታ ላይ ስንሄድ እንደዚህ ወደ ኋላ በኋላ እናየዋለን። እዚህ ቦታ ላይ የሀና የእመቤታችን ባድማው ፈርሶ እዚህ ቦታ ላይ ነው ያለው። ይህ ገዳም አሁን በ2010 እንደገና ይቋቋም እንጂ ከዚህ በፊት ተቋቁሞ የነበረ ከዚህ በፊት እዚህ ቦታ ላይ መናንያን መነኮሳት ከሶስት ሺህ በላይ መነኮሳት እዚህ ገዳም ላይ ይኖሩ የነበሩ የቅዱሳን ቦታ ነው ማለት ነው። እንደ አዲስ ግን በቅዱስ ያሬድ አማካኝነት እዚህ ቦታ ላይ እንደ አዲስ ይህ ገዳም እንዲመሰረቱ ኗል ማለት ነው። ቅዱስ ያሬድ እንግዲህ ባይታውያን እዚህ ያሉ ተተለያየ ቦታ ላይ የመጡ ባይታውያን ቅዱሳን አባቶቻችን ይህ ቅዱስ ያሬድ በየቀኑ ጎንደርን እዚህ ተራራው ላይ ሆኖ ጎንደርን በየቀኑ ይባርካል ለእኛ ባይታይም የበቁ አባቶቻችን እዚህ ተራራው ላይ ሆኑ ጎንደርም በየቀኑ ሊቃውንቱ ማይሌ ሲቆሙ ቅዱስ ያሬድ በመስቀሉ በየቀኑ እየባረከ ነው የሚታይ ማለት ነው። ስለዚህ የምታዩቸው እነዚህ ንቦች ናቸው እንግዲህ ማለት ነው። እንግዲህ ቦታውም እየተባረከ የቅዱሳን ቦታ ነው ማለት ነው። ይኸው ንቦቹ እዚህ ደርሰው የወዱ ተመልሰው ማለት ነው። እና ይሄ የቅዱሳን ቦታ ነው። ብፁ አባታችንም በዚህ አማካኝነት እንግዲህ መናንያ መነኮሳት እንዲባርኩ የአብነት ትምህርት ቤቱ እንዲባርኩ በኋላ የጉባኤ ቤቶችን አጠቃላይ ዙረን እንመለከታለን ማለት ነው። አቋቋም እንግዲህ አቋቋም የቤተ ክርስቲያኒቱ አንዷ አካል የሆነችው አቋቋም ትምህርት፣ ቅዱስ ያሬድ የደረሰው ትምህርት ቅዱስ አቋቋም የሚባል ትምህርት አለ። አራራት ይለዋል። እዚህ ከአቋቋሙ ትምህርት ላይ አራራት የሚባለው ገነት ተራራ እዚህ ላይ ነው አቋቋም ድርሰት የተደረሰው እዚህ ቦታ ላይ ነው። የሚገርማችሁ ማለት ነው። ስለዚህ አቋቋም እንግዲህ ሊቃውንተ ቤተ ክርስቲያን ይህን ሚዲያ የሚከታተሉ ሊቃውንቶች ይህን ቦታ ያውቁታል ማለት ነው። አራራት ተብሎ አቋቋም ድርሰት የተደረሰው እዚህ ቦታ ላይ ነው ማለት ነው። እንግዲህ ገዳሙን ለማገዝ የምትፈልጉ በአካልም መምጣት የምትፈልጉ በአካል ገዳሙን ደግሞ በርቀቱ ናቸው ማገዝ የምትፈልጉ ከታች በስር ባለው የገዳሙን አካውንት እናስቀምጣለን፣ የገዳሙን አድራሻ እናስቀምጣለን፣ ስልክ ቁጥር እናስቀምጣለን። በዚሁ አድራሻ ገዳሙን ማግኘት ወይም ደግሞ የገዳሙን መናነያ መነኮሳትን፣ ኃላፊዎችን ማናገር ትችላላችሁ። በዚሁ አካውንት ታገኙናላችሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስሜ አባ ገብረ ማርያም ይባላል። በዚህ ቅዱስ ያሬድ በገነት ተራራ ደብረ ሄዶም አንድነት ገዳም ውስጥ አገልጋይ ነኝ። እንግዲህ ቦታው በጣም ብዙ ቅዱሳን አባቶቻችን እንዳስተማሩን፣ እንደነገሩን አሁንም ድረስ ብዙ አባቶች የመቱ የሚጸልዩበት የበረከት ቦታ ነው። ምንም እንኳን የበረከት ቦታ ቢሆን በዚህ ቦታ ላይ ብዙ ሕዝብ መጥቶ ያላየውና ብዙ በረከት ያልተቀበለበት ቦታ ነው። ብዙ ሕዝብ ያላወቀው ቦታ ነው። አደለም ውጭ ሀገር ያሉ በዚሁ በሀገራችን በከተማችን እንኳን ያሉ አባቶች፣ ባላባቶች፣ ትልልቅ ሰዎች መጥተው እንኳን ያላዩት ቦታ ነውና ስለዚህ ቦታው የበረከት ቦታ ነው። ቦታው መታችሁ እንድትጎበኙ፣ በቦታው የሚገኘውን በረከት እንድታገኙ ስንል ው እንግዲህ ጥሪያችን እናስተላልፋለን። ሌላው ምንድነው ነው ቦታው ብዙ ችግሮች አሉበት። የቦታው ችግር መብራት አለ፣ መንገድ አለ፣ ውሃ አለ። ውሃ ባህያ እየተጫነ ነው እስካሁን ድረስ ገዳሙም መናንያኑም የሚጠቀሙ ማለት ነውና ይህንን ማድረግ ብትችሉ በዚህ ያሉ አባቶች መናንያን እናንተም በጸሎት ያግዛሉ፣ እናንተም ደግሞ በገንዘባችሁ በእውቀታችሁ፣ ሀብታችሁ ገዳሙን ብትረዱ ለማለት እፈልጋለሁ። መቼም የሰው ልጅ ዛሬ በዚህ ዓለም ገንዘቡን ካልተጠቀምበት በኋላ ምንም አያደርግም ማለት ነው፣ እና ስለዚህ ባለው ገንዘብ የሞት ጊዜ ሳይመጣ መልካም ስራ መስራት ያስፈልጋልና ገዳሙን እየመጣችሁ መጀመሪያ ጎብኙ። ቤተ ክርስቲያኑ መሰራት አለበት። ቤተ ክርስቲያኑ የድሮ ነው። በብፁዕ አባታችን በአሁኑ የልሳ አሁን እንደገና ይመስረት እንጂ የቀድሞ ገዳም ነው። የነብዩ ኤልያስ ቦታ አለ ላይ እዚህም ደግሞ ይሃና ያቂም ፍራሹ እስካሁን አለ ማለት ነው የቤተ ክርስቲያኑ ። እና ስለዚህ በዚህ ብዙ መናንያን እንዲቀመጡ ቤት ያስፈልጋል። መሰረተ ልማት ስለሚያስፈልግ ያላችሁን ነገር ብትረዱ ጥሪ እናስተላልፋለን። እንግዲህ በዚህም በገዳሙ ውስጥ የአራት ጉባኤ መምህራን አሉ። የቅዳሴ አለ የቅን ያለ

እንከ ተባርኮ ማድ ደብረኤድ ምዝራ ደብረኤድ ምመዝራ። እርዳታ ለማድረግ ስትፈልጉ የተዘጋጀላቸው አካውንት አለ። በዚያ አካውንት ላይ በቴሌቪዥንና በተለያየ ስር ላይ በሚተላለፈው ስልክ ቁጥራቸውና የባንክ ቁጥር ላይ በዚያ ላይ ስለሚጻፍ ያንን አይታችሁ ስልክ በመደወልና በማረጋገጥም ቀጥታ ያለነው ማዕከላዊ ጎንደር ነው፣ ጎንደር ከተማ ያለነው ይህን ታውቁታላል። በጣም ውብ የሆነ ተራራ ላይ ነው ያለነው። እግዚአብሔር የባረከው ተራራ ነው ያለነው። ደብረ ታቦር ተራራ እንደማለት ነው ያለነውና እነዚህ ተማሪዎች እንድትረዷቸው መልእክትን አስተላልፋለሁ። አሜሪካን ሀገር ያላችሁ፣ ካናዳም ያላችሁ ሁላችሁን አውቃችኋለን። ብዙዎች ያላችሁ አንዳንድ ጎጆ ቤት እንኳ ብትሰሩላቸው፣ አንዳንድ ቤት ብትሰሩላቸው ምንኛው ትልቅ ነው። ለሚተኙበት ለሚለብሱት። ይሄ ገንዘብ እኮ ዛሬ ያለ ነገ የለም። ወይ ሀድጉ ለባይሎሙ ሀብታችሁ ትሰበስባላችሁ፣ ሳታገኙ ዘጥላችሁ ትሄዳላችሁ። ለመልካም ነገር እንድታውሉት ነው። በተለይ አሜሪካን ያላችሁ፣ ካናዳ ያላችሁ፣ አውስትራሊያ ያላችሁ፣ እንግሊዝ ሀገር ያላችሁ፣ አውሮፓ ያላችሁ፣ እስራኤል አገር ያላችሁ፣ አረብ አገር ያላችሁ፣ አዲስ አበባም ቁጭ አላችሁ፣ የጎንደር ልጆች ብዙ ሀብት አላችሁ፣ ቢዝነስ ያላችሁ ለተወለዳችሁበት ሀገር መልካም እንድትሰሩ ጥሬን አስተላልፋለሁ። ውሃውን ለመቆፈር ፍላጎት ካላችሁ ብዙ ፕሮጀክት ያላችሁ ሰዎች አላችሁ፣ ማሽን ያላችሁ እንላችሁ፣ አምንታችሁ መጣችሁ፣ በግል ገንዘባችሁ ውሃውን ቆፍራችሁ ብታወጡልን በእውነቱ ጎንደር እንዴት አድርጋ እንደምትቀበላችሁ ደስታ ያለ መግለጽ እፈልጋለሁ ማለት ነው። የብቻ አይደለም፣ በጎንደር ከተማ አልፎ አልፎ ላይ ውሃ ብትቆፍሩ የበለጠ ህዝባችሁ በውሃ ቢጠቀም ለእናንተ ነው እድሉ። በረከቱ ለእናንተ ነው። ወላጆቻችሁ ይመርቋችኋል። የተወለዳችሁበት ያደጋችሁበት መሬት ስለሆነ ሀገራችሁን ውርዱ። መልካም ነገር ስሩ። ስማችሁ በእግዚአብሔር ስም ይጻፍ። ለሀገራችሁ መልካም ነገር እንድታደርጉ በእግዚአብሔር ስም ጥሬና አስተላልፋለሁ። ስላዳመጣችሁ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። አሁን የምንገኘው በነገስታቶች መናገሻ በጥንታዊቷ ከተማ ጎንደር ከተማ ጥግ ላይ ነው ያለንበት ደብረ ኤዶም ገነት ተራራ ይባላል። ይህ ገነት ተራራ ላይ ምን አመጣችሁ ብትሉን ደግሞ የቅዱስ ያሬድን ገዳም ለመመልከት ነው። ይህ ገዳም እጅግ በጣም በብዙ ችግር ያለ ብዙ እርዳታ የሚፈልግ ብዙ እገዛ የሚሻ ገዳም ሆኖ ተመልክተነዋል። ገዳሙ የተመሰረተው በ2010 ይሁን እንጂ በቀደሙ አባቶች ተመስርቶ ገዳምነቱን አገልግሎት ሲሰጥ የቆየ ነገር ግን በመሀል በብዙ ችግር የፈረሰ ሁለተኛ በታላቁ ሊቅ ቅዱስ አቡነ ኤልስ አማካኝነት ተመስርቶ አገልግሎት እየሰጠ ያለ ገዳም ነው። በዚህ ገዳም ብዙ መነኮሳት አሉ። የሚጠጡት ውሃ ግን የላቸውም። ምናልባትም በያለንበት ሁላችንም ለመጠጥ ውሃ አይደለም ለሌላ ነገር ብዙ የምናውለዋለን። ታዲያ በዚህ ያሉ መነኮሳትና ተማሪዎች ግን የሚጠጡት ውሃ አጥተዋል። ከከተማው ሩቅ በመሆናቸው የቆሎ ተማሪዎች ወይንም ደግሞ የአብነት ተማሪዎች እንኳን ሂደው በእንተ ስለማርያም ብለው ለመለመን ተቸግረዋል። የሚበሉትም አጥተዋል። ከዛ ማለፍ ሲል ደግሞ ማታ ብርዱን ቀን ፀሐዩን የሚቋቋምበት ልብስ እንኳን እንደቸገራቸው የገዳሙ አባቶች ነግረውናል። ይህንም መልእክት ሰምታችሁ እዚህ በምትመለከቱት የባንክ ቁጥር፣ እዚህ በምትመለከቱት ደግሞ የስልክ ቁጥር ደውላችሁ ብታገኟቸው እገዛችሁን ብታደርጉ እናንተ በሰማይ ቤት ዋጋችሁን ታገኛላችሁ እንደተባለው ዋጋችሁ እንድታገኙ የበረከት ገንዘብ ሲሳይ እንዲሆንላችሁ እገዛችሁ እንድታደርጉ በእግዚአብሔር ስም እንጠይቃለን። ሁሉም ነገር አላፊ ነው። ያለንን ሁሉ ለገዳሙ እንድንረዳ በእግዚአብሔር ስም እንጠይቃለን። ይህ መልእክት ሁላችሁም ሜንሽን እንድታደርጉ፣ እንድታደርሱ እና ሌሎች እንዲህ ታዋቂ ቲክቶከሮች፣ ወይም ደግሞ በሶሻል ሚዲያው በማህበራዊ ሚዲያው ላይ በጎ ተጽዕኖ የምትፈጥሩ ሰዎች በሙሉ ይህንን ገዳም እንድታስቡት፣ እንድታዩት፣ እንድትመለከቱት፣ እንድትመጡ፣ እንድትጎበኙት በእግዚአብሔር ስም አደራ እንላለን። ቅዱስ ያሬድ ገዳምን ሁላችን በጋራ እናግዝ።